የፋና ላምሮት ምዕራፍ 19 የመጨረሻዋ ደቂቃ ላይ ደርሰናል። ከአራቱ ተወዳዳሪዎቻችን በየሳምንቱ አስገራሚ፣ አስደናቂ፣ ድንቅ ብቃታቸውን ሲያሳዩን ከርመው ዛሬ ለአሸናፊዎች አሸናፊ ዋዜማ ላይ ለምዕራፉ መዝጊያ ከፍተኛውን ገንዘብ ለመውሰድ አሸናፊውን የምናውቅበት ደቂቃዎች ላይ ደርሰናል። ወሳኙ ሰዓት ላይ እንገኛለን። ዛሬ ማን ነው አሸናፊ አንደኛ በመውጣት አራት መቶ ሺህ ብሩን የሚወስደው የሚለውን ደግሞ ከጥቂት ደቂቃዎች በኋላ እናውቃለን። እዚህ አጠገባችን ደግሞ የፋና ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ አቶ አላዛር ታደል አብረውናል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እናመሰግናለን። ዛሬ በጣም ልዩ ቀን ነው። ተወዳዳሪዎች፣ ባንዶች፣ ዳኞች፣ የፕሮግራም ሆስቶች፣ የቀጥታ ስርጭት ባለሙያዎች፣ የዚህ ፕሮግራም አዘጋጆች፣ እዚህ የምትገኙ ታዳሚዎች፣ በጣም ያማረ ዝግጅት ነበር። ለተመልካቾች እንዲሁም ደግሞ ለአድማጮችም ይህ ዝግጅት በቴሌቪዥን በሬዲዮ፣ እንዲሁም ደግሞ በፋና ሚዲያ ኮርፖሬሽን የዲጂታል ሚዲያ አማራጮች በሙሉ ሲተላለፍ ነበርና ሙሉን አድማጭ ተመልካች ይዘን ነበር የቆየ ነው። በጣም የተሳካ ቀን ነበር። ቅድም ተነስታችሁ ታጨበጭቡ ነበር። ይህን ሁሉ እንዲሳካ ላደረጉ ባካችሁ አንድ ያመስግኑልኝ። ፋና ላምሮት የባለት ሰጦች የድምፃውያን ውድድር ብቻ አይደለም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ የሁሉ ሰዎች ተሳትፎበት በቀጥታ ስርጭት ወደ ሕዝብ የሚደርስ በሚዲያው ዘርፍ ላይ አንድ እርምጃ ወደፊት የተራመደ። በርካቶች በዚህ ዘርፍ ላይ ተሰማርተው እየሰሩ ናቸው የሚገኙት። ስንጀምረው ከነበረው በላይ በቀጥታ ስርጭት፣ በተሻለ የድምፅ ጥራት፣ በተሻለ የምስል ብቃት ከፍ እያለ እየላቀ የመጣ ነው እና ይሄ በጣም ለእኛም የሚያኮራን ነው። እንደ ሀገርም ደግሞ የተሻሻለ በላቀ ነገር ደግሞ እየደገም ነው የምንቀጥልበት ስለሆነ እጅግ የሚያኮራ ዝግጅት ነበረን። በግሌ በጣም ደስተኛ ነበርኩኝ። እዚህ ጋር ዛሬ ለመጨረሻው ማን ነው አሸናፊ የሚሆነው ተብሎ የተጠበቀ ነው የሚገኘው። አራቱም ግን አሸናፊዎች ናቸው። ምክንያቱም እነሱ እዚህ አራቱ ከመድረሳቸው አስቀድመው በ83 33 በክልል ኤፍኤሞቻችን በሚገኙ ቢሮዎች በአካል በመቅረብ እንዲሁም ደግሞ እዚህ ዋና መስሪያ ቤት በመገኘት ከአንድ ሺህ በላይ ሰዎች ተመዝግበው ነበር። ተወዳዳሪዎች እነኛ ሁሉም ባለተሰጥኦ ናቸው። ከነሱ ውስጥ ደግሞ በሁለት ዙር ተለይቶ ብቃታቸው አራት መቶ በላይ ሰዎች ተለይተው ድጋሚ እየተቀነሰ መጥቶ ነው መጨረሻ ላይ አስራ ስድስት ሆኖ ጀምረው ቀንሶ ዛሬ አራት የደረሱትና ና እዚህ መድረስ በራሱ አሸናፊነት ነው። ና ይገባችኋል፣ ትችላላችሁ። ፋና ሚዲያ ኮርፖሬሽን እንደዚህ ነው ባለተሰጥኦችን እያጠራ የበለጠ እያወጣ የሚገኘው ከዚህ ቀደም የኋላ ላይ በየምዕራፉ በእያንዳንዱ ሳምንት አንዳንድ እየወደቀ የቀሩ ተመዝግበውም ያልተመረጡ ሁሉንም በየዙሩ አቅማቸውን እያሳደግን ለማውጣት በተለያዩ መድረኮች የምንሰራ ነው የሚሆነው በቀጣይነት ዛሬ አሸናፊ የሚሆኑት በቀጥታ ወደ አምስተኛው ዙር የአሸናፊዎች አሸናፊ ይገባሉ። ይህ የአሸናፊዎች አሸናፊ እሱም በሙዚቃ ኢንዱስትሪው በኢትዮጵያ ለመጀመሪያ ጊዜ በሚባል ሶስት ነጥብ ሶስት ሚሊዮን ብር በላይ የሚያሸንፍ የሚያሸልም ነው። ስለዚህ በጣም ከፍ ያለው እየጠበቀ ነው የሚገኘው። ከአንድ ወር በኋላ ይህ ውድድር ወደ ተመልካቾቻችን ይመለሳል። በጉጉት ጠብቁ። እስከዛሬ ውድድር እዚህ እስኪደርስ ድረስ በርካታ አጋሮቻችን በርካታ ድርጅቶች አብሮን ይህንን ፕሮግራም ስፖንሰር እያደረጉ ሲሰሩ ቆይተዋል። እነሱንም እናመሰግናለን። በቀጣይም ከእኛ ጋር እንዲሆኑ ዛሬ እንጠይቃለን። አብሮነታቸው እንዳይለየን ነው የምንጠይቀው። እንደ ተቋም ግን ፋና ሚዲያ ኮርፖሬሽን በቀጣይነት ይህንን ፕሮግራም ወደ ላቀ ደረጃ ለማድረስ አሁን የምንገለገልበት ስቱዲዮ እጅግ ዘመናዊ ነው፣ የተሻለ ነው። ከዚህ የላቀ ስቱዲዮ መገንባት ጀምረናል። ባጭር ወራት ውስጥ ይጠናቀቃል ብለን ተስፋ እናደርጋለን። ግንባታው እየተፋጠነ ነው። ምናልባት ከአሸናፊዎች አሸናፊ በኋላ ስንመለስ በሌላ ከፍ ባለ ስቱዲዮ ነው የምንገናኘው። ለዚህ ደግሞ እዚህ ለመድረሳችን ትልቁን ደጋፊ ሆነው መሰረት ሆነው የቆዩት ተመልካቾቻችን ናቸው፣ አድማጮቻችን ናቸው፣ አጋሮቻችን ናቸው፣ ዳኞቻችን ናቸው። ባንዶች ደግሞ አሉ። ሁለቱም ባንዶች ኮከብና እንዲሁም ደግሞ ዛይን ባንድ ከምስረታው ጀምሮ አብረውን አሉና በላቀ ደረጃ ድጋሚ እንገናኛለን። በተሻለው ጠብቁን ነው የምለው። ተወዳዳሪዎቻችን መልካም እድል እመኛለሁ። እናመሰግናለን ጋዜጠኛ ላዛር ታደለ የፋና ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ው ብሎ ነው መልእክት ከልብ እናመሰግናለን ከዚህ በመቀጠል ደግሞ የዛሬው የክብር ዳኛችን ተጋባዥ እንግዳችን ላለፉት 19 ዓመታት ከመድረክ ጠፍቶ ዳግም ተመልሶ ግን ባስቀመጥነው መድረክ ላይ ባስቀመጥነው ድምፅ ላይ የተመለሰልን ድምፃዊ አለማየሁ ሂርፖን ወደዚህ ጋር በክብር እናመሰግናለን። ስለመጣህ በጣም ደስ ብሎናል። ድምጽ እንደዚህ ተጠብቆ መቆየት ይችላል። እንዲህ ናያስባልን አደነቅድም ከኤልያስ ተሾመ ጋር አብረው ሲዘፍኑ በጣም ደስ ብሎናል። ስለመጣህ ስላከበርከን፣ ለተወዳዳሪዎቻችንም ሞራል ድጋፍ ስለሆንክ እንደገና ደግሞ ለአራቱም ተወዳዳሪዎች አምስት አምስት ሺህ ነጥብ ነው የሰጠው። እንኳን ደህና መጣህ። ስለቆይታ ጥቂት በላት። በጣም ደስ የሚል ቆይታ ነበረኝ። በመጀመሪያ ፋና ላምሮትን እጅግ አድርጌ አመሰግናለሁ። እነኚህን የመሳሰሉ ድምፃውያን ፈልፍላችሁ አግኝታችሁ ለህዝብ በማቅረባችሁ የከበረ ምስጋና ማቅረብ ፈልጋለሁ። ዳኞችን ቅድም እያየን ነበር፣ በጣም ይፎካከሩ ነበር እና እነሱንም አመስገን ፈልጋለሁ። በአንዱ በጣም ድንቅ ናቸው እና በአንዱንም አመሰግናለሁ። ድምፃውያኖቹን ደግሞ እጅግ አድጌ ነው ማመሰግናቸው። ለምን ከዛ ሁሉ ነጥረው የወጡ ናቸው እና እነኚህ ሁሉም አሸናፊዎች ናቸው። አላዛር እንዳለው እጅግ አድርጌ ነው አመሰግነው። እኔም ዛሬ እንግዳ በመሆኔ ደስ ሞኛል። የመጨረሻዋ ሰዓት ላይ ደረስን። ሰላም እንግዲህ እስከ ዛሬ ባለፉት ሳምንታት የመጨረሻዋ ሰዓት የስንበት ነበረች። አሁን የመጨረሻዋ ሰዓት የአሸናፊ ነው። ስለዚህ አራተኛ ደረጃን ይዞ ያጠናቀቀው ማነው ከሚለው እንጀምራለን። አዎ ወሳኙ ሰዓት ላይ እንገኛለን። በምዕራፍ 17 በምዕራፍ 18 አራት ብቁ እንዲሁም ደግሞ ድጋሚ ፈተና የሚጠብቃቸው ከዋክብትን አፍርተናል። ዛሬ በምዕራፍ 19 ፍጻሜ ላይ እንገኛለን። እነዚህ አራት ተወዳዳሪዎች ብርቱ ትግል፣ ብርቱት ፉክክር አድርገው እዚህ ደርሰዋል። አራተኛ ከወጣው ተወዳዳሪ ይጀምራል። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ብሩክ 9920 የሹምነሽ 9950 አማኑኤል 9960 ሰጥተውታል። የእናንተ የውድ ተመልካቾቻችን አጭር የጽሁፍ መልእክት በ8222 ላይ የላካችሁት 10 በመቶ ተደምሮ በሦስቱም ዙር አጠቃላይ ድምር ውጤት 94737 በማግኘት የመቶ ሺህ ብር ተሸላሚ የሆነው አላጨበጨባችኋል ዮሴፍ ጉልላት ነው እንኳን ደስ ያለህ እንኳን ደስ ያለህ ዮሴፍ ጉልላት በዚህ ምዕራፍ አስደናቂ ብቃት እያሳዩ ከሳምንት ሳምንት እድገታቸው በግልጽ እየታዩ ከመጡ ተወዳዳሪዎቻችን መካከል አንዱ ነው የእናንተ የተመልካቾቻችን አስር በመቶ ሦስት መቶ ዘጠና ሰባት ነው እንኳን አመሰግናለን። በጣም ቆንጆ ደስ የሚል ቆይታ ነበር። ዮሴፍ ከእለት እለት አቅሙን እያሻሻለ በጣም ደስ የሚል ቤተሰቦቹም ጭምር አባቱም፣ እህቱም ሁሉም ቤተሰቦቹ በየሳምንቱ ያለማቋረጥ እዚህ ስቱዲዮ ነበሩ። ሁልጊዜም ግዜም ለሚደግፉን፣ ህልማችንን እውን እንድናደርግ ለሚረዱን ሁሉ ምስጋና ይገባልና ለዮሴፍ ቤተሰቦች አመሰግናለን። ዮሴፍ የተሰማውን የተወሰነ ነገር ይለናል። እሺ እግዚአብሔር ያክብርልኝ። በመጀመሪያ ለዚህ እንድደርስ ለረዳች ለድንግል ማርያም መጀመሪያ ክብሩን ትሶ ደሷ እስካሁን ስታግዙ ለነበራችሁ ቮት ስታደረጉኝ ስለነበራችሁ በስልክ በቴክስት ስታግዙ ለነበራችሁ አብራችሁ ለነበራችሁ ሁሉ ክብሬ ላቀ ነው። በመጀመሪያ ሲቀጥል እናቴና አባቴ በጣም አመሰግናለሁ። ክበሩልኝ። በጣም ነው መወዳችሁ። እግዚአብሔር ያኖርልኝ። እናንተ ደስ በጣም ደስ ብሎናል። አባቱ ከጀርባ ካሜራማኖቹ፣ ያው ከጀርባ ስለሆነ እያዩት አይደለም እንጂ በደስታ እንባ እያለቀሰ ነው። እና በየሳምንቱ እዚህ መድረክ ላይ ቆሞ ሁልጊዜም ከዚህ ቀደም በከፍታ ውስጥ ያሉ ድምጻውያን ብዙ ፈተናዎችን አልፈው የወላጆቻቸው ከሙዚቃ ውስጥ አትግቡ ሌላ ላይ ያሏቸው፣ ግን እንደ ዮሴፍ አባት እና እናት ደግሞ በዚህ ደረጃ በየሳምንቱ የመጣው አበረታቶት ይህንን ክብር ስላገኘ ለእናንተም ጭምር ክብር ነው። እናመሰግናለን። እንኳን ደስ ያላችሁ። በነገራችን ላይ ዛሬ በመድረክ ላይ የምትመለከቷቸው አራቱም ተወዳዳሪዎቻችን አሸናፊዎች ናቸው አይደል? ይህ ልዩ ደስታ ነው። እንግዲህ አባት ደስ ይለዋል ልጅ ምን ሲሆንለት? ሲያሸንፍለት። እናመሰግናለን። ወደ ቀጣዩ ስናልፍ በሶስተኛ ደረጃ ውድድሩን ያጠናቀቀው ማን ነው? ብሩክና ሹምነሽ በሶስተኛው ዙር ነጥብ ባልተናገሩበት ሁለቱም በተመሳሳይ 9950 ነጥብ ሰጥተዋል። አማኑኤል 9980 ነጥብ ሰጥቷል። በአጠቃላይ የክብር ዳኛችን የዳኞች የሶስቱም ዙር ነጥብ የእናንተ የውድ ተመልካቾቻችን የ8222 ነጥብ ተደምሮ 95126 በማምጣት ይህንን ምዕራፍ በሦስተኛ ደረጃ በከፍታ ያጠናቀቀው እስቲ ደስ ይለኛል ብሩክ ሰለሞን ነው። የሁለት መቶ ሺህ ብር አሸናፊ ሆኗል። ብሩክና የሴት ማይለያዩት ጓደኛ ማቾች እዚሁ ነው የተዋወቁት። ፍቅራቸው በጣም ነው የሚያስቀናው። በነገራችን ላይ እና ወንድማማች ነው የሚመ ወንድ ነው የሚመስሉት። ፋና ቴሌቪዥን ቤተሰብ ያደርጋል ስንል በምክንያት ነው። አንድ ቀን ምን አይቻለው ብሩክ ከጀርባ ሆኖ ዮሴፍ ሰርቶ ሲወጣ ይናደዳል። ምን ሆነህ ስለው እሱ ጋር እንዴት ይሳሳታል ይላል እና በዚህ ደረጃ ያላቸው ፍቅር በጣም የሚገርም ነው። እሺ እሺ፣ አመሰግናለሁ። ያው መጀመሪያ ለዚህ ክብር እንድበቃ ያደረገኝ የድንግል ማርያም ልጅ እግዚአብሔርን ከነናቱ ማመስገን ፈልጋለሁ በመቀጠል ያው ሁላችሁም ስትደግፉ ለነበራችሁ ስፔሻሊ ዳኞች፣ በሞክሼነቱ ብሩኬ፣ ሁላችሁንም ማመስገን እፈልጋለሁ እና አሁን በመካከላችን እናትም አባትም ሆና ሆነ ያሳደገችኝ እናቴ በመካከላችን ትገኛለች። ግማሽ ፍጻሜ ላይ ባለውለቴን ስዘፍን ያው በአጋጣሚ መገኘት ስላልቻለች ነው እና ለሷ ነበር የዘፈንኩት በዚህ አጋጣሚ እዚህ አጋጣሚ እወድሻለሁ፣ አከብድሻለሁ። ገና ከዚህ በላይ ደግሞ እኔን ከፍታ ታያለሽ ብዬ ማመስገን ፈልጋለሁ። በመጨረሻ ጓደኝ ዩሲ ወዳለሁ አባቴ አሁንኛ ቀድመን ተናግረናል። በነገራችን ላይ ፋና ቤተሰብ አድርጓል። እናመሰግናለን። ወደ ቦታ ላይ ስላለ ብዙዎች እዚህ ይተዋወቃሉ። ከዛ እስከ ስራ ድረስ የሚዘልቅ ጓደኝነት ይመሰርታሉ። በጣም አሪፍ ባንዶቹ ስለሌሉ ዳምዳም ድድድድ ይበልሻል። ወሳኙ ሰዓት ላይ እንገኛለን። የዚህ ምዕራፍ አሸናፊ የሚታወቅበት ሰዓት ላይ ነው የምንገኘው። ባለፉት አስራ ሁለት ሳምንታት በጣም ከፍተኛ ፉክክር፣ አንዴ ከፍ አንዴ ዝቅ ሲል ነበር አይደል? የተወዳዳሪዎች ብቃት ሲያስደምሙንም ጭምር ነበረ። አሁን ግን አንደኛውን የምንናገርበት ሰዓት ላይ እንገኛለን። ውጤት እናገራለን። በሁለተኛው ዙር ዳኞች በሶስተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል አስር አስር ሺህ ነጥብ ሰጥተውታል። ዛሬ ውጤት የሚገርም ነበረ። አልሰማችሁትም እኮ ውጤቱ ሲነገር፣ ለምንድን ነው ስም ያላችሁት? የእናንተ የውድ ተመልካቾቻችን ሀያ በመቶ አስር በመቶ ድምፅ ተደምሮ ከክብር ዳኛችን አምስት ሺ ነጥብ ጋር በአጠቃላይ በሶስቱም ዙር ዘጠና ስድስት ሺ አንድ መቶ ሰባት በማምጣት የምዕራፍ አስራ ዘጠኝ የፍፃሜ ውድድር አንደኛ በመሆን ያጠናቀቀው እስካሁን ስናጨበጭባል ነበር። አንደኛ ለሚወጣው አንዴ ብቻ አላስጨበጭብም። ሽኔ ቢደገም ደስ ይለኝ ነበር። የምዕራፍ 19 አንደኛ በመሆን 400 ሺህ ብር ያሸነፈው ካሳሁን ዘውዱ ነው። ካሳሁን እንኳን ደስ ያለህ፣ በጣም ካሳሁን እንኳን ደስ ያለህ። ካሳሁን እዚሁ እያለ የፍፃሜውን ነጥብ እንናገራለን። በሦስተኛው ዙር ዳኞች ለኤፍሬም በተመሳሳይ ሦስቱም ዳኞች 110 ሺህ ነጥብ ነው የሰጡት። አጠቃላይ ድምር ውጤቱ ደግሞ ዘጠና አምስት ሺህ ዘጠኝ መቶ ሁለት በመሆን የሁለተኛነት ደረጃውን ይዟል። እንኳን ደስ ያለህ። እጅግ በጣም ጠንካራ ፉክክር ነው ያደረጉት። ዛሬ አንደኛና ሁለተኛ የወጡት ተወዳዳሪዎቻችን ዳኞችም ሲፈተኑ ነበር። አንዳንዶችም ባቸው ሲመጣ ነበር፣ አንዳንዶች ሲያፏጩም ነበር። ነገር ግን በጣም ደማቁን የምዕራፍ 19ን ውድድር እንደተመለከታችሁት ካሳሁን በአንደኝነት አጠናቋል። ካሳሁን እንኳን ደስ ያለ። እሺ፣ በጣም አመሰግናለሁ እንዲህ ባለቀን ቀን ማመስገን ብዙ የሚረሱ ነገሮች ስላሉ እጅግ በጣም ከባድ ነው። ግን በመጀመሪያ እግዚአብሔርን አመሰግናለሁ፣ ለዚህ ላደረሰኝ እግዚአብሔር። በመቀጠል በኢትዮጵያ የጨዋነትና በምግብ አራስ አድጋ ለዚህ ያበቃችኝ እናቴ በህይወት ባትኖርም ባለችበት ምስጋና፣ እሷን ሳስብ ነው ሁሌ የመበረታው፣ ነብሷን በገነት ያኖርልኝ ይላለሁ። በመቀጠል ቤተሰቦቼን፣ ባለቤቴ፣ ልጆቼን እጅግ አርጌ አመሰግናለሁ እህቶቼ፣ ኔቶቼ፣ ልጆች በክፍለ አገርም ያሉ ዘመዶቼ ሲደግፉኝ ነበር፣ አመሰግናለሁ። በመቀጠል ጓደኞቼ ሲደግፉኝ የነበሩ በቦት ጓደኞች አሉኝ፣ እነሱን አመሰግናለሁ። ሲቀጥል የምሰራውን ስራ በፋና ላምሮት ያለኝን ነገር እያዩ ከመላ ኢትዮጵያ ሲደግፉኝ የነበሩትን እጅግ አድርጌ አመሰግናለሁ። እግዚአብሔር ያክፍርልኝ። እናመሰግናለን። ለሁሉም ነገር ቀን አለው የሚባለው በምዕራፍ 18 ከዚሽ ተመዝግቦ ነበር ባለፈው እንደሰማችሁት ሊወዳደርም ራሱን እያዘጋጀ ነበር። የሚዘፍናቸውን ሙዚቃዎች መርጦ ጨርሶ፣ ግን ለሊት ስራ ሰርቶ ሲሄድ ጓደኞቻችን ትንሽ አገኙት ከመንገዱ ሊያስቀሩት ሞክረው ነበር። ግን እግዚአብሔር ጊዜ አለው ወቅት አለው የሚፈልግበት ቦታ በክብርና በከፍታ ያስቀምጣል። ለዚህ ስለበቃ ለአንተም ለቤተሰቦችም እንኳን ደስ ያለ። በድጋሚ እንኳን ደስ ያለ። ኤፍሬም ዛሬ ልዩ ነበር። በነገራችን ላይ በተለይ የመጨረሻው ፐርፎርማንሱ ትንሽ ትወናም ነገር ነበረው። ስለዚህ ሁለቱም በትንቅንቅ ነበረ ያሳለፉት። ሁለቱም ሳምንታት የነበሩ ተወዳዳሪዎቻችን ከተዋሃዱ በኋላ አንዴ አንደኛ፣ ሁለተኛ ሲሉ ነበር አይደለ ያሳለፉት። ስለዚህ ዛሬ በኤፍሬም በሁለተኛ ደረጃ አጠናቀዋል። እንኳን ደስ ያለህ ኤፍሬም ደስ ለ የመጀመሪያው የድንግል ማርያም ልጅ የተመሰገነ ይሁን። በመቀጠል ያው እሺ ያው እናቴም እሺ ነው ስሟ ሞክሺ ያላት እና ያው እናቴ እሺ ያባለሽበት ያው ክብር ስጥልኝ። እንዲሁም ከፋሚሊ ጋር ነው የምኖረው፣ እዚህም እዚ ያሉትን ማመስገን ይኖርብኛል። በመቀጠል ግን ትልቁን ድርሻ የሚወስዱት ጓደኞች ናቸው። በጣም ለእኔ እዚህ ደረጃ ለመድረሴ እነሱ ናቸው መንገዱን ያሳዩኝና እንዲህ አይነት ዘፋኝ አልነበርኩም። ከትላንቴ ዛሬን እንደሰራ አድርገውኛል። ከዚህ በኋላም እንደሚደግፉኝ አምናለሁ። በጣም አመሰግናችኋል ጓደኞች፣ እንኳን ደስ ያለኝ ሜርሲ። በነገራችን ላይ የኤፍሬም ጓደኞች እዛ ፊት ለፊት ላይ ይታዩኛል። የፋና ላምሮት ተወዳዳሪዎች በሙሉ ማለት ይቻላል አይደል? እንኳን ደስ ያላችሁ፣ ሁላችሁ ነው። ከልብ እናመሰግናለን። ምዕራፍ 19 ይህንን ይመስል ነበር። ከፍ ብሎ ጀምሮ ከፍ ብሎ ተጠናቋል። የአሸናፊዎች አሸናፊን በጉጉት እንድንጠብቅ የበለጠ እድል ሰጥቶናል። እውነት ነው። በሦስቱ ምዕራፍ የነበሩትን ተወዳዳሪዎች ታስታውሷቸዋላችሁ። የምዕራፍ 17፣ 18ና 19 ተወዳዳሪዎች በአሸናፊዎች አሸናፊ በአምስተኛው አሸናፊዎች አሸናፊ እናገኛቸዋለን። የዛን ጊዜ ፉክክሩን መገመት አያዳግች በትክክል በጣም ቆንጆ በጣም የተዘጋጀ ያሸናፊዎች አሸናፊ ጠብቁ የበለጠ የምንጠብቀው ከአስሩ ተወዳዳሪዎች ደግሞ እነማን የትኞቹ አራቱ ኮከቦች ወደ አሸናፊዎች አሸናፊ ይጠራሉ? እኛም በተለየ መልኩ በጉጉት እንጠብቃለን፣ ድምፅም እንሰጣለን። በግሌ እኔ ድምጽ እሰጣለሁ ማን ቢመለስ ደስ ይላል። ምክንያቱም በየሳምንቱ ተወዳዳሪዎች ሲሰናበቱ በእለት አቀራረባቸው ምክንያት ዝቅ ሲሉ ነው የሚሰናበቱት እና ያ ማለት ሁሌም በከፍታው ውስጥ መቆየትን ፋና ላምሮት ያስገድዳል። ስለዚህ ሁለተኛ እድል እንሰጣችኋለን፣ እንጠራችኋለን እንዲች ብላችሁ እንዳታስቡ። ስለዚህ አስር ተወዳዳሪዎችን አቅርበናል። ከአስሩ አራቱን መምረጥ ትችላላችሁ እስከ ግንቦት ሁለት ድረስ እናንተ ቢመለሱልን ያላችኋቸው ለምን ተሰናበቱ ብላችሁ የቆጫችሁ ተወዳዳሪ ካለ እድሉ ለእናንተ ተሰጥቷችኋል። በትክክል ወደ ማመስገን እንግባ። የፋና ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ጋዜጠኛ አላዛር ታደለ እንዲሁም የዕለቱ የክብር እንግዳችን ተጋባዥ ዳኛችን ተወዳጁ ድምፃዊ አለማየሁ ሂርጶ ስለነበረን ጊዜም በጣም እናመሰግናለን። እናመሰግናለን እናመሰግናለን። እዚህ ስቱዲዮ ውስጥ ተገኝታችሁ የተወዳዳሪዎች ቤተሰቦች፣ እንዲሁም ደግሞ ደጋፊዎች፣ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ በጣም እናመሰግናለን። ደማቁን ምዕራፍ 19 ስለተመለከታችሁም እናመሰግናለን። እናመሰግናለን የሁል ጊዜ ምርጦቻችን የፋና ላምሮት ከፍታ ማሳያዎች ሶስቱ ምርጥ ዳኞቻችን ክብር ይጋፋቸዋል። አማን የሹምና ብሩኬ በጣም ደስ ብሎናል። ቆንጆ 12 ዛሬ 13ተኛ ሳምንት በጥሩ ሁኔታ አሳልፈን ነበረ። እንዲሁም ደግሞ እናንተ ውድ ተመልካቾቻችን በ8222 ላይ ተወዳዳሪዎቻችንን እየደገፋችሁ አብራችሁን ስለነበራችሁ እናመሰግናለን። መጨረሻ ለሚመሰገን እውነት ነው አይጠፋም ብዙ እኮ ነው ያለው። ሰላማዊ ተስፋዬ ናትና ኤልሲሳይ አዳና አረጋ አብረናችሁ ነበር ለራሳችን በተጨማሪም ዛሬ በቴሌቪዥን ብቻ ሳይሆን በሶሻል ሚዲያዎቻችን ላይ እንዲሁም ደግሞ በክልል በሚገኙ ኤፍኤሞቻችን እንዲሁም ዘጠና ስምንት ነጥብ አንድ ላይ በቀጥታ ስርጭት በሬዲዮ ሞገድ እየተደመጥን ነበረ። በጣም ቆንጆ፣ በጣም አዝናኝ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እናመሰግናለን። እናንተን ከልብ እናመሰግናለን። በቀጣዩ ምዕራፍ በከፍታ እንመጣለን። ሀገራችን ሰላም ትሁንልን፣ ዳር ድንበሯን እሳት ማህሏን ገነት ያርግልን። በያላችሁበት ቸርሰንድ